ዝክረ ወራታችን ወራትን እየዘከርን ነው ያለነው የዛሬ ተረኛዋ ጥቅምት ናት ጥቅምትን በአንደኛ ክፍል አይተናት ነበረ ከጥቅምትና እሸት በሚለው ዛሬ ደግሞ ጥቅምትና አበባ ያላቸውን አንዳንድ ነገሮች እናያለን አብራችሁን ወራ ጥቅምት በሁለት ነገር ስታወቃለች በእሸትና በአበባ አበባው ከመስከረም የተሻገረ ነው ምክንያቱም ወረሃ ጽጌ የአበባ ወቅት እየተባለ የሚታወቀው ከመስከረም 26 ቀን እስከ ጥቅምት 6 ቀን ያለው ጊዜ በመሆኑ ነው። አበባ የሰላም የደስታ የምስራች ምልክት ናት። አበባ በእግዚአብሔርን ዘንድ ቢሆን ልዩ ክብርና ተምሳሌት ይዛ ነው የምትገኘው። እግዚአብሔር ሙሴን ታቦተ ሕጉን እንዲሰራ ባዘዘው ጊዜ የክሩቤል ስዕል በተሳሉበት ጽላትና በኖያተ ቤተ መቅደስ ሁሉ በሐረግ የተጠለፈ የአበባ ጉንጉን ምስል እንዲሳልባቸው የአበባ መልክና ቅርጽ እንዲኖራቸው በሲና ተራራ እንደነገረው በመጽሐፍ ቅዱስ ተጽፎ እናገኘዋለን። ጠቢቡ ሰለሞንም ቢሆን የዚህ አይነት ተመሳሳይ ተግባር ያከናውን ነበር። ንጉሥ ሰለሞን አበባን በእጅጉ ያደንቅና ያፈቅር ስለነበር አበባ ከመውደዱ የተነሳ አበባ በማያብብበት ወይም በማይኖርበት ወቅት አበባ የማድነቅ ፍላጎቱ እንዳይቋረጥ ሲል የተለያዩ ኅብረ ቀለማት ባላቸው የአበባ ቅርጽ የተጠለፉ በሐር ክር የተዘመዘሙ የወርቅ ዘቦ አልባሰ መንግስት በመልበስ በአደባባዮችና በቤተ መንግስት ለሕዝብ ይታይ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በሚያስተምርበት ወቅት ሰለሞን በዚህ ሁሉ ክብሩና ጥበቡ ከአበቦች እንደ አንዱ እንኳን አላጌጠም በማለት የአበቦች መዓዛና ውብ ተወዳዳሪ እንደሌላቸው አረጋግጧል። ቅዱስ ያሬድ በድርሰቱ የአበባ መዓዛና ፍሬ ለቅድስ ድንግል ማርያምና ለልጇ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ንጽሕናና ቅድስና መገለጫ ለቅዱሳን ሃይማኖት የሥነ ምግባር ተምሳሌት እያደረገ ያቀርበዋል። ከቅዱስ ያሬድ በፊትና በኋላ የነበሩ ነቢያትና ሐዋርያትም በኋላ ሊቃውንተ ቤተ ክርስቲያን ትንቢታቸውን፣ ትምህርታቸውን በወይንና በሮማን አበባና ፍሬ እየመሰሉ ሃይማኖትን በአበባ ምግባርም በፍሬ እያመሳጠሩ አስተምረውበታል። ከዚህ ውጪ ሰዎች አበባን ለደስታ ለፍቅር፣ ለታማኝነት፣ ለምስጋና መገለጫነት፣ ለሕሙማን ለእስረኞች ማጽናኛነት ይጠቀሙበታል። አበባ ለሐዘንም ጊዜ ያገለግላል። ምክንያቱም አበቦች ቶሮ የሚረግፉ በመሆናቸው ለሰው ልጅ እድሜ እጥረትና ለስጋ ረጋፊነት ምሳሌ ሆነው ስለሚቀርቡ ነው። በነገራችን ላይ በዓለማችን ከ250000 በላይ የአበቦች አይኖች ዝርያዎች ሲገኙ ከነዚህም መካከል ከአስራ አንድ ሺህ በላይ በሀገራችን ይበቅላሉ።